ክቡር ዶክተር ሙላቱ ተሾመ የኢትዮጵያ የቀድሞ ፕሬዝዳንት፣ ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር ዶክተር ቴዎድሮስ ምህረት የጠቅላይ ፍርድ ቤት ፕሬዚዳንት፣ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው ታደሰ፣ የተከበራችሁ የክልል ርዕሰ መስተዳድሮች፣ ሚኒስትሮች፣ አምባሳደሮች፣ የወዳጅ አፍሪካ ሀገራት የጦር አዛዦች እና መኮንኖች፣ እንዲሁም ለኢትዮጵያ መጽናትና መቆየት ታላቅ መስዋዕትነት የከፈላችሁ የቀድሞ የሰራዊት አባላት ከሁሉ በላይ እጅግ የተወደደው የተከበረው የጀግንነት ምልክት የሆነው የሀገር መከላከያ ሰራዊት አባላት በሙሉ ከሁሉ አስቀድሜ ታሪካችሁን በመገንዘብ ዛሬ መቶ አስራ ስድስት ዓመት የቆየ ዘመናዊ መከላከያ ሚኒስቴር መሆናችሁንና የሀገር መጽናት ምልክት መሆናችሁን መሰረት ያላችሁ መሆናችሁን በማሰብ ይህንን ታላቅ ክብረ ባህል በዚህ ቀን እንዲከበር በመወሰናችሁ የተሰማኝን ልባዊ ክብር ልገልጽላችሁ እወዳለሁ። ታሪኩን፣ መሰረቱን፣ አባቶቹን የሚያቅ ይወልዳል፣ ያሳድጋል። ትናንትናን የዘነጋ ነገን ሊወርስ ዛሬን ሊዋጅ ይቸገራል። ና መከላከያ ታሪክ ጠገብ ተቋም መሆኑን በታሪክ ላይ ቆሞ ኢትዮጵያን የሚያጸና መሆኑን ማስታወሳችሁ እጅግ የተከበረ ሀሳብ ስለሆነ በድጋሚ የሀገር መከላከያ ሚኒስቴር አመራሮችና አባላት በሙሉ እንኳን ደስ ያላችሁ ልላችሁ እወዳለሁ። መከላከያ የሰላም ኃይል ነው። የመከላከያ ዋነኛ ዓላማው ሰላምን ማጽናት ነው። መከላከያ ደሙን የሚያፈሰው፣ አጥንቱን የሚከሰክሰው ሕይወቱን የሚሰዋው በሶስት ምክንያቶች ነው። አንደኛው ያለን ሰላም እንዳይጠፋ ለመጠበቅ ነው። የጠፋ ሰላምን ለመመለስ ሕይወቱን ይገብራል፣ ደሙን ያፈሳል፣ አጥንቱን ይከሰክሳል። ሶስተኛው የሚጠቃበት መንገድ የመጣ ሰላምን ለማጽናት ነው። መከላከያ ያለን ሰላም እንዳይደፈርስ የሚጠብቅ የጠፋን ሰላም ለማምጣት የሚተጋ የመጣን ሰላም ለማጽናት የሚሰራ ዋነኛ ዓላማው ሰላምን ማስፈንና የሀገር ብልጽግናን ባልተቋረጠ መንገድ እውን ማድረግ ብቻ ነው። ለዚህም ነው የኢትዮጵያ መከላከያ ሰራዊት በመንግስታት መለወጥ ባልተለወጠ መንገድ ከኮሪያ እስከ ሶማሊያ ለሁሉም የዓለም ህዝቦች ሰላምን ለማስከበር የህይወት መስዋዕትነት የከፈለው ዛሬም በሄደበት ሁሉ በኢትዮጵያ ውስጥ በሁሉም ክልሎች፣ በአፍሪካ በተሰማራበት ሀገር በሙሉ አርሶ አደር የሚያግዘው፣ ትምህርት ቤት የሚገነባው፣ ጤና ኬላ የሚገነባው የሰላም የልማት የአንድነትና የህብረት ምልክት ስለሆነ ነው። የሰላም ምልክት የሆነው መከላከያ የልማት ምልክትም ሆኖ እንዲቀጥል ባለፉት ጥቂት ዓመታት ጠንካራ ሪፎርም አካሂደናል። የሪፎርም ዋና ዋና ምሰሶዎች አንደኛ አስተሳሰብ ነው። በኢትዮጵያ አንድነት የሚያምን ከየትኛውም የፖለቲካል ፓርቲ ውግንና ነፃ የሆነ የብልጽግና ሳይሆን የኢትዮጵያ መከላከያ ሠራዊት የሆነ ባሳሰቡ ሀገሩን የሚወድ ሉዓላዊነቱን የሚያስከብር ለመላው አፍሪካ ኩራትና የሰላም ምንጭና ጠባቂ የሆነ የሀገር መከላከያ ለመገንባት ሰፋፊ ስራዎች ተከውነዋል። ሁለተኛ አደረጃጀት ነው። መከላከያ በአየር ኃይል፣ በምድር ኃይል፣ በባህር ኃይል እንዲሁም በሳይበር እንዲደራጅ የተደረገበት ዋናው ዓላማ ትናንትና ዛሬ ነገን ለማስተሳሰብ የሚያስፈልጉ አቅሞችን ሳያንጠባጥብ በተሟላ ቁመና መደራጀት እንዲችል ነው። መከላከያን ከሚሊሻ የሚለየው አደረጃጀት ነው። ጠንካራ አደረጃጀት ለድል ስለሚያበቃው፣ ይህም ታስቦበት የተሰራበትና ከፍተኛ ውጤት የተገኘበት ነው። ሦስተኛው በሪፎርም የተከወነው የማድረግ አቅም ያለው ኃይል መገንባት ነው። ይህ በሀገራችን ታሪክ ከፍተኛ ቁጥር ያለው ዘመናዊ ትጥቅ የታጠቀ በልዩ ልዩ ሀገራት አስፈላጊ የሚባሉ ወታደራዊ ታክቲኮችን የሰለጠነ የአመራር ብቃትን ያጎለበተ ሰልፍ ብቻ ሳይሆን ውጊያ ማቀድና መፈጸም የሚችል በተግባር የተፈተነ የኢትዮጵያ ኩራት፣ የምስራቅ አፍሪካ ኩራት፣ የአፍሪካ ኩራት፣ የብዙዎች ምሳሌ የሆነው መከላከያ በሪፎርም ባለፉት ጥቂት ዓመታት መገንባት ስለቻላችሁ፣ የሀገር መከላከያ ጀነራል መኮንኖች እንኳን ደስ ያላችሁ! እንኳን ደስ ያለን ብላችሁ እወዳለሁ። የሀገር መከላከያ ሰራዊት ከኢትዮጵያ ያነሰ ዓላማ የለውም። የተደራጀው፣ በኢትዮጵያውያን የሚመራው፣ በኢትዮጵያውያን የሚሠራው ለኢትዮጵያ ነው። የሀገር መከላከያ ሠራዊት ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ በግልጽ የሚገልጸው ተቋም ነው። እኛ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ መሆን የመረጥን የሀገር መከላከያ ሰራዊቶች ምርጫችን ትክክለኛ ነው። ኢትዮጵያዊ ከመሆንና ስናልፍም ኢትዮጵያ ከመሆን በላይ ክብር የለምና፣ ዛሬ የሀገር መከላከያ ሰራዊት ታሪኩን ፈትሾ የተፈጠረበትንና ሀገር የሚያጸናበትን ዕለት በዚህ መንገድ ማክበር ሲችል እንዲያስታውስ የምፈልጋቸው ጥቂት ሀሳቦች አሉ። አንደኛ፣ ኢትዮጵያ በማንም ኃይል ተሸንፋ አታቅም። አሁንም አትሸነፍም። ሁለተኛ፣ ኢትዮጵያ ማንንም ሀገር ወራ አታቅም። አሁንም ማንንም ሀገር ኢትዮጵያ አትወርም። ሶስተኛ እንደ ስሙ የመከላከያ ሰራዊት የሆነው ኃይላችን በአንድም ጊዜ ዛሬ አይደለም በመቶ አመት ታሪኩ ማጥቃትን፣ መግደልን፣ ማጥፋትን ታሳቢ አድርጎ ሰርቶ አያውቅም። ስሙም መከላከል ነው የሚሰራውም ሀገሩን ከጥቃት መከላከል እንጂ ማጥቃት አይደለም። በመሆኑም መከላከያችን በየትኛውም ጊዜ በራሱ ኢኒሼቲቭ ማጥቃት አድርጎ አያቅም። አሁንም ማንንም አናጠቃም። አራተኛ የሀገር መከላከያ ሰራዊት በሀገር ውስጥ ብቻ ሳይሆን፣ በአፍሪካ ብቻ ሳይሆን በኮሪያም እንዳሳየው የሰላም አስከባሪ ሆኖ ላለፉት በርካታ ዓመታት ሰርቷል። አሁንም የሰላም አስከባሪ ሆኖ በሀገር ውስጥና በውጭ በትጋት ይሰራል። ሰላም ከማስከበር፣ ሰላም ከማጽናት፣ ሰላም ከመጠበቅ የሀገር ብልጽግና እንዲቀጥል ከማድረግ ውጭ የሆነ ዓላማ መከላከያ የለውም። ከቅርብ ጊዜ ጀምሮ ኢትዮጵያ በአንዳንድ ጉዳዮች ውይይት ያስፈልገናል የሚል ጥያቄ ስታነሳ ወረራ ሊካሄድ ይችላል የሚል ስጋት እንዳለ ይደመጣል። ለመላው ኢትዮጵያ ሕዝብና ለሀገር መከላከያ ሰራዊት በዚሁ በተከበረ ቀን መግለጽ የምፈልገው ኢትዮጵያ በኃይል እና በወረራ ማሳካት የምትፈልገው አንዳች ነገር የለም። ለጋራ ጥቅም፣ ለጋራ እድገት ለጋራ ብልጽግና ሁሉም አሸናፊ በሚያደርጉ ጉዳዮች ከወንድሞቻችን ጋር ተወያይተን የጋራ ጥቅም የምናስከብር እንጂ በኃይል ፍላጎቶቻችን ለማሳካት ወንድሞቻችን ላይ ቃታ የምንሰነዝር እንዳልሆን በአጽንኦት ላረጋግጥላችሁ እወዳለሁ። ውድ ኢትዮጵያውያን፣ ውድ ኢትዮጵያውያን፣ ሀገርን መጥላት ተቋምን ማፍረስ በብዙ የአፍሪካ ሀገራት እንዳየነው በእኛም ሀገራት ብዙ ያልተሳኩ ሙከራዎች የታዩ ሲሆን ትምህርት ልንወስድ ይገባል። ኢትዮጵያን ማፍረስ፣ የኢትዮጵያን ተቋም ማፍረስ፣ የኢትዮጵያን አብሮነትና ወንድማማችነትን ማፍረስ ለኢትዮጵያውያን ብቻ ሳይሆን ሌሎችም ቢሆን ያልተገባ ተግባር ነውና፣ ትምህርት ልንወስድበት ይገባል። ኢትዮጵያ ትልቅ ሀገር ናት። ታሪክ ጠገብ ሀገር ናት። መከላከያ ብቻ እንኳን መቶ አስራ ስድስት ዓመት የሚለውን ስንት ሀገር በዚህ ደረጃ ሊጠራ እንደሚችል እርግጠኛ አይደለሁም። ይህን የተከበረ ሀገር እና ተቋም ማጽናት፣ መጠበቅ፣ ልዩነት ካለን በንግግር፣ በውይይት በድርድር መፍታት መለመድ ይኖርበታል። ወንድም ወንድሙን እየገደለ መቀጠል የለበትም። እኛ መዋጋት እናቃለን፣ ማሸነፍ እናቃለን። ዕድሜያችን በሙሉ ያሳለፍነው በዚህ ነው። ነገር ግን በውጊያ ከማሸነፍ በእጅጉ የላቀው በሰላም ማሸነፍ ስለሆነ መላው የኢትዮጵያ ኃይል በሰላም፣ በድርድር፣ በውይይት ኢትዮጵያን ለማጽናትና በጋራችን ታላቅ አገር ለልጆቻችን ለማሸጋገር የምንተጋ እንድንሆን አደራ ለላችሁ ወዳለሁ። ከሰራን ሊቀየር የሚችል ሀገር እንዳለን ባለፉት ጥቂት ዓመታት መገንዘብ ችለናል። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በአምስት ዓመት ውስጥ በጦርነት በኮሮና በብዙ ሀገራት ጫና ሳትንበረከክ ጂዲፒዋን ደብል ማድረግ ችላለች። አላደጋችሁም ለምትሉን የእድገት መለኪያዎች ላልገባችሁ ኢትዮጵያ ለመጀመሪያ ጊዜ በአምስት ዓመት ውስጥ ጂዲፒዋን መድገሟን በታላቅ ኩራትና ክብር ልገልጽላችሁ እወዳለሁ። ይህ እድገታችን ይቀጥላል። ማንኛውም ፈተና ከእድገታችን ከብልጽግና ኢትዮጵያን ከማጽናት ሊያቆመን አይችልም። እያንዳንዱን ፈተና እንማርበታለን። እያንዳንዱን ፈተና እንሰራበታለን። እያንዳንዱን ፈተና ኢትዮጵያን እናንጽበታለን። ኢትዮጵያን እንሰራበታለን። የተከበረው የሀገር መከላከያ ሰራዊት አባላት በሙሉ በዚህ ቀን አደራ አላችሁ የምፈልገው ጉዳይ በየቀኑ ተመራምሩ፣ በየቀኑ አንብቡ፣ ለመፍጠር ሞክሩ። ዘመን የሚዋጅ ባለበት የቆመ ሳይሆን ዘመን የሚዋጅ ዘመናዊ አስተሳሰብ ያለውና ትጥቅ አቅም ያለው ሰራዊት ሆናችሁ ራሳችሁን ገንቡ። ይህ የሚገነባው በእውቀት በመመራመር በመፍጠር ብቻ መሆኑን አውቃችሁ ዘመን በሚዋጅ ልክ፣ አሁን ያለንበት ዘመን ለግመታ የማይመች ከየት እንደሚነሳ የማይታወቅ ሰፋፊ ችግር የሚያጋጥምበት ዘመን ስለሆነ ለኢትዮጵያ ብቻ ሳይሆን ለወንድም የአፍሪካ ሕዝቦችም የሚያጋጥም ችግር ካለ እንደ ልማዳችን አለኝታ ሆነን መቆም እንድንችል መፍጠን፣ መፍጠር፣ ዘመንን መዋጀት ያስፈልጋል። መከላከያ ማለት የኮሪያን ሰላም ለማስከበር በመቶዎች መስዋዕትነት የከፈለ መከላከያ ማለት አፓርታይድን ለሚገዳደሩ ኃይሎችና ለመሪው ስልጠና የሰጠ መከላከያ ማለት ታንዛኒያ ነጻ በወጣች ማግስት የአየር ክልሏን የጠበቀ መከላከያ ማለት ለዚምባብዌ ነፃነት ያሰለጠነና ያበረከተ መከላከያ ማለት ለሱዳን፣ ለሳውት ሱዳን፣ ለሶማሊያ፣ ለሩዋንዳ፣ ለብሩንዲ፣ ለላይቤሪያ፣ ለብዙ ሀገራት ሰላም የሠራ መስዋዕትነት የከፈለ እጅግ የተከበረ ተቋም ስለሆነ ይህን ክብሩን ለማስቀጠልና ለልጆቹ ለማሸጋገር እንዲችል ዘመንን መዋጀት ያስፈልጋል። ቆሞ ቀር መሆን ቆሞ ጠብቀኝ መሆን በዚህ ዘመን አሸናፊ ስለማያደርግ ዘመናዊነት እንድትላበሱና በዚያ መንገድ እንድትሰሩ በታላቅ ትህትና አደራ ልላችሁ እፈልጋለሁ። በመጨረሻ እቺ ድንቅ አገር፣ እቺ ታሪካዊ አገር፣ እቺ ተሸንፋ የማታውቅ አገር፣ እቺ የብዙ ሃያላንን ክንድ እንብኝ ብላ የጸናች አገር በዚህ ትውልድ ይበልጥ አብባ ይበልጥ ጎልታ በዓለም መድረክ የማትሸነፍ መሆኑን ዳግም አረጋግጣ ከልመና ነፃ ወጥታ ለልጆቿ የጸናች የበለጸገች ሀገር እንድታስረክብ መላው የኢትዮጵያ ዜጋና ወዳጆች በትብብርና በአንድነት እንድንሰራ አደራ እያልኩ ኢትዮጵያ ፈጣሪዋና ሕዝቦቿን የሚወዳት የፈጠራትና የሚጠብቃት ፈጣሪ አብዝቶ ይባርካት። እናሸንፋለን፣ እንሻገራለን፣ እንበለጽጋለን። ሊያቆመን የሚችል አንዳች ኃይል የለም። በአንድነት ኢትዮጵያን ለኢትዮጵያውያን እናወርሳለን ሁልጊዜም ጊዜም ዓላማችን ስራችን፣ ትጋታችን ታላቋን ኢትዮጵያ ለልጆቻችን ማስረከብ ብቻ ይሆናል። አመሰግናለሁ።